የጥንቃቄ መልእክት በፋኖ አመራሮች ስም የሚነግደው ግለሰብ ተጋለጠ በፋኖ አመራሮች ስም የሚነግደው አቶ ሸጋው ጫና የተባለ የጎጃም ተወላጅ የሆነ ግለሰብ በተለያዩ የፋኖ አመራሮች ስም እነሱን በማስመሰል ሰዎችን እኔ ከሌኔ በማለት ከተለያዩ ግለሰቦች ገንዘብ በማስላክ ሲያጭበረብር በፋኖ አመራሮች ተደርሶበታል። ይህ አቶ ሸጋው ጫና የተባለ ግለሰብ ከዚህ ቀደም በሸዋ ከሰም ክፍለ ጦርን በመቀላቀል ለተወሰነ ጊዜ የክፍለ ጦሩ ሚዲያ ኮሚኒኬሽን ኃላፊ በመሆን ሲሰራ ቆይቶ በቅርቡ የህዝብ ንብረት ከ አምስት መቶ ሺህ በላይ የሆነ ገንዘብና የተለያዩ ንብረቶችን ዘርፎ እንደጠፋ ተገልጿል። እናም ይህ የአማራ ባንዳ ግለሰብ እውነተኛ ታጋይ መስሎ ዘርፎ ከጠፋ በኋላ የአመራሮችን ስም በመጥቀስ የተለያዩ የባንክ አካውንቶችን ለሰዎች በመላክ በቁጥር የማይታወቅ ገንዘቦችን እያጭበረበረ እንደሚገኝ ተገልጿል። ከሰሞኑም ይህ አቶ ሽጋው ጫን የተባለ ግለሰብ የኃይለ ማርያም ማሞ ብርጌድ ዋና አዛዥ በሆኑት በፋኖ ደመላሽ ስም ከተለያዩ ግለሰቦች እኔ ደመላሽ ነኝ ገለመሌ በማለት በኤስኤምኤስና በተለያዩ አማራጮች ገንዘብ እያስላከ እንደሚገኝ ተደርሶበታል። ስለ ግለሰቡ ማንነትና የሚሰራቸውን ማጭበርበሮች ለማጣራት ከኢትዮ ቴሌኮም እስከ የባንኮችና የተለያዩ ማስረጃዎችን ለማግኘት ተችሏል። እናም ይህን ጉዳይ ከግንዛቤ በማስገባት በዚህ ግለሰብ እንዳትጭበረበሩ ስንል መልእክታችንን በጥብቅ እናስተላልፋለን። ከስር በምናስቀምጥላችሁ ስልክ ቁጥሮች ግለሰቡ ኤስኤምኤስና ለመደወል የሚጠቀሙባቸው ናቸው። በተጨማሪም የባንክ አካውንቶችም እናስቀምጣለን።